ተደረገልኝ እና እነሱ ይጫወታሉ፣ አለላ እነሱ እናማረው ሁሉም ይጫወታሉ። እና ከዛ ሽር አደረጉልኝ። ሽር ሲያደርጉልኝ አጋጣሚ ላይብ ልገባ ነበር እና ሽር ሲያደርጉልኝ ሄድኩኝ። ከዛ ሂጂ አልተሳውቁ ሳውኝ ሲስቡኝ፣ እኔ ደግሞ ላይብ ልገባ ነው በራሴ አልገባውምና ወጣው። ከዛ አትከተ ምናምን የሚል ነገር በዚህ ላይብ መጣልኝ። ማን ደግሞ አላውቀው። ይሄን ቲክቶክ የቲክቶክ አዲስ ነው፣ ለኔ አዲስ ነው ከዛ በኋላ ነው እሷ እንደሆነች ያወኩት። ይሄንን አንቺ ቤት አይደል እንዴ ፎሎ አስደረኩት የዱባለ ልደት ቀን መስከ ነሐሴ ሀያ አንተ አስተውሽ ይሄለ ይሄንን እሺ፣ መጀመሪያ ያን ስሙ ማን ነበር የሚለው ያን ስም እኔ አውልሽ፣ ስም ቀይረሽ ነው መጣሽ። ፕሮፋይል ቀይረሽ ነው የመጀመሪያ መጣሽ። ፎሎ አስደረኩሽን አካውንት አውቀዋለሁ። ይሄንኛውን ግን አላቀውም፣ ስምና ፕሮፋይል ቀይረሽ። ከዛ የመጀመሪያ ጊዜ ስለሆነ እንደዚህ አወራሽኝ እንደዛ ተከትልሽ አትምጭም፣ እቴ። ለምንድነው? ማንን ነው ተከትልሽ አትምጫ አልሽው አይደል አንቺ። እኔ ብዙ አካውንት ስላለ በእንግሊዘኛ ተጻፈ ግቢ ነው ያልኩሽ። ከመጣሽ ስብሽ ግቢ። አትከተይ ማለት ምን ማለት ነው? ምን ችግር አለው? እናንተ ሽር ተደርጎልኝ ነው የመጣሁት። አትከተይ ማለት ምን ችግር አለው? አዱ አንብበው እ አትከታይ እስከሚረጋጋ ምን ምን ብሎሽ ነው? እስከሚረጋጋ ያልሺው ምን መሆናችን እዛ በፊት እሱና እኔ ምን እንደሆነ አውቀሽ ነው? እስከሚረጋጋ አትከታይ። ምንድን ነበረ ችግሩ? እንደተጣላችሁ እራስሽ ነግረሽኝ የለ የልጅ ነገር ነው እንታረቃለን ብለሽ እኮ በዋትሳብ ጽፈሽልኛል። እራስሽ አይደል የዋትሳቡ አልተሰረዘ እንታረቃለን የልጅ ነገር ነው አልሽኝ። ከዚያ ከመጣሽ እሱ በውስጥ ነገረኝ። ይህን ሪከርድ ስትሰሚ እኮ ነው ይሄ ሪከርድ ምንድን ነው ያደረግችው ሲልሽ አንቺ ነሽ እንደ ያልሽው ሲል እኮ ምናምን ሲልሽ ከዛ እንደዚህ እንደዚህ ብሎ በቲክቶክ ጻፈልኝ ስትይ አይ የልጅ ነገር ነው እንታረቃለን ብዬላሽ አልኩሽ። ወእንዳሁና ፈልገች ነበር። ከዛ የልጅ ነገር ነው እንታረቃለን አልኩሽ። ከዛ በኋላ ያን ያልኩሽ ይሄን ሪከርድሽን ስሰማ ነው። ከሷ ጋ ያለን ነገር እንደዚህ እያልሽ ከእኔ ጋር ምንድን ነው? እኔ እኮ አንቺ እንደ እናት እንደምትቀርብኝ እንጂ ከእሱ ጋር ሌላ ወገን እንደሆነ አላገኘሁትም። ምንም አልወገንኩኝም። አንቺና እሱ ሰላም ልትሆኑ እንጂ እኔ በፍጹም እግዚአብሔር ምስክሬ ነው፣ ሌላ ነገር የለም። ይሄንን ደግሞ ማንም ሰው ያውቃል፣ ይሄ ሁሉም ሰው ያውቃል፣ ይሄንን ይሄንን ሁሉም ሰው ያውቃል። እሱንም አገኘሁት ያልኩት እና አሁን ለምሳሌ ከአንዱ ቤት መሄድ ግዴታ አሁን እኔ ከአንቺ ቤት ተመጣሁኝ ተከትዬ ስለመጣሁ አትከተይ ብልሽ በፌክ በራስሽ አካውንት ለምን ደዛልሽኝ? እስከ የሆነ ነገር ብልሽ እንኳን በራስሽ አካውንት ነው ማለት ያለብሽ። ሳፕሽኩ ሳፕሽኮ ስስብሽ በፌክ ስምሽን እና ፕሮፋይልሽን ቀይረሽ መጠሽ እንደዛ ከማለት በዛኛው መጠሽ እንደዚህ አታድርጊ ማለት ደግሞ ሽርት ተራረበላ ቤት ደሞ ሽር ይደረግልኛል። ለምን እንደሆነ አላውቅም። ከዛ ሶስታችሁ ናችሁ አላችሁ አለላ አማራው፣ አንቺ ምንድነው ግንኙነታችሁ? እኔ ምንም ግንኙነት የለኝም፣ ከአማራው ጋር ወቁልኝ። እኔ ምንም ግንኙነት የለኝም። ከዛ ስመጣ ደግሞ እኔ ደግሞ እንዳጠሩ ላላችሁ እንዳጠሩ ቆይ ትንሿ አማራው ብላችሁ እንዳጠሩ ስሙ። ከዚህ በኋላ እሺ፣ በራሱ ስም ጥሩት። አሁን ማሚ በፌር የምትጠይቅሽን ጥያቄ በቅንና ነው። ምክንያቱ አንቺ ብዙ ነገር የምታውቂ ነሽ፣ ኤክስፒሪንስ ነሽ አንቺ። ልጅ ደግሞ ልጅሽ ትሆናለች። ስለዚህ ያለውን ነገር በቅንና ነው እንድትገነዘቢያት ነው የምንፈልገው ተሳስተሽም ከሆነም እኮ ልጅሽ ናት። ይቅርታ ማለትም አለብሽ። እሷ እሱ ተከትሎ ሲመጣ እኔን ተከትሎ ሲመጣ ይገባል። እሷም ተከትላ ሲመጣ ነይ ግቢ የምላት አሁን ባለፈው የሄድኩ ቀን እንኳን መጣ እሱ ሆነ ሌላ ቤት ነበር፣ መጣ ገባ፣ እሷም ገባች። ፋኖንም ሳብኩት፣ ሌሎች ሁሉንም ሳብኳቸው እና ተጫወቱ በቃ ብዬሽ ስል ከዚያ ተነስቶ ይሄ እንጃ ማን እንደሆነ ተነስቶ ሲል እሱ መጨረሻ ላይ ሄደ። እሷም ወጣ ሰው አንድ አድርግ ልናስገባ ስንል ወጣ። እኔ የምለው እንደ ሰው ይለቃል በቃ እኔ ሰው አያውቅ ነበር የመሰለኝ እና እሱ ሲመጣ አንቺ ስትሄጂ አንቺ ስትመጡ ሰው እንዲሰማ አልፈለግኩኝ። በኋላ ነው በኋላ ፎቶ ሁሉ አንስቶታል ብለ ማሚ ይቅርታ ማሚ መጣላታቸው ታውቂ ነበር፣ ይህን ብለሽ የጻፍሽላት አው ይሄንን ካለ በኋላ ነው በቲክቶክ ስናወራ ያማራው ምስ እንዳት አለኝ በያለኝ ደውንቱ ብሎ በኔ በኔ ጽፎ በቲክቶክ ጽፎ፣ እንዳት ይችላል እንዴት ይሄ ይሆናል ብዬ ለሰው ነገርኩ። ለሰው ስናገር ከዛ አይ አሁን እየተነጋገርኩ ትንሽ ጠብቂ ይታረቃሉ አለኝ። ከዚያ እሱ መልሼ ጻፍኩለት በቮይስ። እኛ አንቺ ሳትሆኚ ብዙ ሰው ሞክሮ ሞክሮ ያልሆነ ነገር ነው እኔና ሷ መታረቅ አለኝ። ከዚያ እስቲ እንጠብቅ ብዬ ስንጠብቅ መጨረሻ ላይ ይሄ ችግር የእርቁ ችግር ምናምን ሲመጣ ተጎኗ ነው የሚሆነው፣ ሆኖ አመጣት አለው አለኝ። አመጣት አለው ሲለኝ በቃ ደስ አለኝ። አሁን ኩባ እሄዳለሁ ስመለስ አመጣት አለው አለኝ በቃ። እሱን ነበር የምጠብቀው። ይሄን አመጣታለሁ አለሁ ያለኝ በቅርብ ቀን ነው። ይሄ ይሄ ነሳሪ ገብቶ ይሄንን ሁሉ ሀሳብ ከመስጠታቸው ከሁለት ቀን በፊት ነው አመጣታለሁ ያለኝ። ይሄ የተጻፈው ግን ሴፕቴምበር ላይ ነው ማሚ። ሴፕቴምበር 17 ነው። ይሄማ ቆየ እኮ። ማንም ሰው አያውቅም ነበር እንጂ እኛማ ሰምተናል መጣላታቸው። አዎ፣ ግን ይታረቃሉ የሚል ነበር ሐሳባችን። አዲስ አመት ማለት ነው። ከአዲስ አመት በኋላ የሆነ ፕሮግራም አዘጋጅተው ነበር አይደል? መቼ ነው ያን ፕሮግራም የነበረ ትንሿ? ሁልክ ይሄና እንደዚህ የተነጋገር ነው እንዳልኩ ብሎክ የተደራረግነ ከሱ ብር ተበደር ያለን ጊዜ በሱ ስም እሱ ነው ያለ፣ ክብየ ለወልደ ጊዮርጊስ ስናገር ለምን እሱ አለህ ሲል እዛ እሱ ነው ያለ ነው ያልኩት ስል ለምን በእኔ ስም የዛኔ ነው የተነጋገር ነው እሱ እዛ በኋላ እየዞረ ለነሱ የሱ መስተናት አትወራት ይሆን እንደሚያወሩ አላቅም ግን መጣ እንደዚህ እንደዚህ ነው እንዴት ተጣላችሁ ስትለኝ እኔ ይሄ የኩታራ አጠብ ነው እንታረቃለን ብዬ ዝም አልኳት አዎ ጠየቅኳት እሱ ስለዚህ ከዛ በኋላ ነው ያን ፕሮግራም የተዘጋጀው የሆነ ፕሮግራም ነበር አንቺ ቤት የ እም ምንድነው እና ለላይ የመሩት ፕሮግራም ነበረ እሱን እኔ እሱን አላስታውስም ከዛ በኋላ ነው ከዛ በኋላ ነው አዲስ ዓመት በኋላ ነው ከአዲስ አበባ ቋግሜ ላይ ነው። ቋግሜ መጨረሻ አካባቢ ላይ ማለት ነው። እዚህ ማሚ፣ ማሚ በውስጥ እንደተጣሉ እንደተጣሉ ታውቂ ነበር ማለት ነው፣ በውስጥ እንደዚህ አይነት ነገር እንደነበረ እኔ አሁን እንትኑ ኮሜንቱ ላይ ሆነስትሊ ስ እንነጋገር ከተባለ አንድ እንትን አላየሁበትም እዚህ ጋር የተጻፈው ስህተት አላየሁበትም። ምንድነው ቅድም ተደውሎ ልኝ ነበር ሄድኩት ስቤሽ ነበር አልፈለግሽም። ልምከርሽ፣ እሱ በገባበት ተከትለሽ አትጂ፣ ከመጣሽ ግቢ እስከሚረጋጋ በትዕግስት ጠብቂ፣ ይስተካከላል፣ አይዞሽ የሚል ነው። ካንድናት እንደዚህ አይነት ምክር የሚጠበቅ ነው። ነገር ግን እሱ አሁን ምናልባት እንደ ልጅ ያናደዳት አትከተው የሚል ቃልና ለምን በፌክ አካውንት ጻፈችልኝ የሚለው ሁለቱ ነገሮች ናቸው። እንትን ያሏት ያለው ይሄን ይሄን አካውንት ፖስታን እች ፎል አስደረገችኝ። አላውቀውም፣ ግን ስምሽን ቀይረሻል፣ ፎቶን ቀይረሽ ነው የመጣሽው። ያን የመጀመሪያ ፎል አስደርግልኝ ስትይ ሌላ ስምና ሌላ ፕሮፋይል ነበር የዛ አማራይ የሚል ነበር። እና ተመሳሳይ እኮ ከዛ ባግ። አዎ፣ እና እኔ ማሚነኛ ማሚነኛ ከዛ ከነቀው በኋላ ነው እንደዛ ስትይ ስለ ልጅ ልብስ፣ ስለ ልብስ ነገር ስታወሪ እንዴ ማሚ ብዬ አለ እሱን ማሚ ነሽ እንዴ ብዬ አሳፈጥብሽ። አላወቅሽኝም እንዴ ምናምን አልሽ። ግን ያንኛውን አካውንት ፕሮፋይል አድርገሻል ምናምን ማሚ ነሽ እንዴ ካልኩሽ በኋላ ነው ያን ነገር ያልሽኝ። አዎ አዎ ብዬሽ የለሁኝ እንጂ፣ ግን ስምሽን ቀይረሻል ጠይረሻል የሚል ሚል አማራና የዛ ፕሮፋይል ነበር። እዚህ ላይ ይሄን በእንግሊዝ አርግሽ፣ ይሄንን ፕሮፋይል አርግሽ ስትመጪ ስጽፊ፣ በውስጥ ያንኛው አካውንት ሲ ላይብ ነበርሽ። ለምን በዛኛው አልጻፍሽልኝም? ያን ያንኛው አልተ ስልክ እየተደወለብኝ፣ አሁን እኮ በዚህ ቀን ቀን ብዙ ጊዜ ስልክ ይደወልብኛልና ነው። ማታ ነው ምገባው፣ ታውቂያለሽ፣ ማታ ማታ ነው ምገባው። ጽፌልሻለሁ እኮ ማታ ማታ ነው ምገባው ይሻለው ጽፍልሽ አለ እዚያው ላይ አለ። ማታ ማታ ነው ምዘባው በዚህ አካውንት የመጣው ለዚህ ማታ ማታ ነው አይመቸኝም ብዬሽ አለው እኮ እሷ አለ ወተሽ እኔ እንትን ነው የማያት፣ አልወጣም። እሺ አይ ብዙ ጊዜ እንትን ነው የማያት። ዝም ብሎ በእንደዚህ ያለ ቪዲዮ ስለማያት ነው፣ ለእዛ ነው። እኛ ባትወጣም ችግር የለብንም፣ ምክንያቱም ወደ እሷ ካዘመመን ነው ሶጣፋን፣ ችግር የለብንም። አሁን ግን ዋናው ፐርፐሳችን አንቺ ጋር ስለሆነ ማሚ፣ አንቺን ነው የምንፈልገው። ከዛ በኋላ እሷ ላይ ችግር ካዘየን፣ ህዝብ አማራ ሳይንስ ጁዬ በሁለት አድርጊ። እንደዚህ አንቺና ማሚ ስልክ ታውራላችሁ ከይቅርታ ጋር ሄኖክ ነው የትንሿ ባል። ሄኖክ የሚባለውን አላውቀውም እኮ። የትንሿ ባል ማለት ሄኖክ ነው ስሙ። አማራው ተሰርዟል ስላልሆነ እነሱ ሀገር እንደሆነ አውራታለሁ። ለኔ ብቻ ሳይሆን ለብዙ ሰው አውራታለሁ። ኦኬ፣ አብራችሁ አላቅም፣ ያለን ጋር ለአንቺ የሰጠችሽ እኔ ግን ያወራሁት ስለምጠረጥራት ነው። እሷ ለሌላ ሰው አሳልፋ ትሰጠኛለች አትሰጠኝም ብዬ ስለምጠረጥራት ስለማላምናት ነው እንጂ በጭራሽ አልተገናኘንም ማለች። ለምንድን ነው የማታምንሽ? አይደለም አይደለም ሲጀመር ማለት ነው። አሁን ልጅቷን ልውሰዲ ስትላት ይሄ ነገር ጥሩ አይደለም እንደዚህ እንደዚህ እኮ እንደምታውቀው ቀርማም ትናገር ነበር በማለት ነው እንጂ ሰዎቹ እንደዛ ስላሉ ነው እንጂ ሲጀመር አይደለም። እኔን ጠርጥራኝ አይደለም ሲጀመር፣ ብዙ ነገር ታወራኛለች፣ ግን ይሄኛው ነገር ጥሩ ስላልሆነ ነው ብለው ሰዎችም ጓደኞችም ስላወሩኝ ይሄን ነገር ነው እንጂ ሪከርድ እንዲወጣ የተደረገው አይደለም። ማሚ ደግሞ አልተገናኘንም አውቄ ነው፣ ዋሽቼ ነው። ምክንያቱም አማራ ሳይንራትም በጭራሽ ድሮውንም ጀምሮ ዱባይ ብሎ ምን ብሎ እያለች እዛ ቤት እኔ ሳልሆን ቤተኛ እሷ እኮ ናት። እኮ የምታውቃቸው እኔ ነኝ እንደ አይደለሁም፣ ሲጀመር ድሮም እኮ አዎ። ለምንድን ነው አንቺ መጠርጠር የፈለገችው? ከይቅርታ ጋር አሁን ማሚ የምትለው እኔ አውቄ ነው አታወራኝም። ስበሪከርዱ ስለወጣ ነው እንጂ እኔን ጠርጥረኝ አይደለም። ሰሪ ሪከርዱ ስለወጣ እንጂ መልስ ስለሚፈልግ እንጂ ይህንን ብላ አይደለም እ ጠርጥረኝ አይደለም። እንደዛ ከሆነ ከዛ በኋላ አንቺን ደውላ ማስተባበያ ሰታሻለች። እኔ ለምንድነው? አንቺ እኮ አውቀዋለሁ ብለሽ እኮ ከዚህም ቀደም አውርታሽኛል። ለምንድነው እንደዚህ የምትዩ አላውቀውም አሁን ላይ የምትዩ ስላት፣ አይ እንዳትናገሪብኝ ብላ ቮይሱን አጠፋች። አዎ ኦኬ፣ መረጃ አለሽ? አዎ መረጃ። እኔ ለጓደኛዬ ሼር አድርጌላታለሁ ነው። አጥፍቼዋለሁ። ላኪ ነኝ። ወደኔ ሼር ያደረግሽውን ላኪና ላኪ ልኝ። እንዳትናገሪብኝ የሚለውን የሚለው አንቺን ጠርጥራ ወይም አንቺን አሳልፈሽ ትሰጭኛለሽ ወይም ደግሞ የሆነ ነገር ባወራት ሚስጥር ታወጣለች አታወጣም ብላ ሳይሆን አምና ወዳ ፈቅዳ ነው ያወራች። እኮ ዲሌት አዎ ሳሪ ታዋለች። ሁሉንም ነገር ስለምታወራ ነው ዝም በላ። አሁን እንደዚህ ስላለች ይሄ ትክክል አይደለም። ስክሪንሻት አርጌ ልክልሽ እንደው እንጂ ዲሌት አርጋለ እሱን ፎራድ አላደረኩትም። ለጓደኛሽ ፎራድ አርግሽልኝ ከይቅርታ ጋር ጓደኛሽ ትልክልሽ ትችላለች እኮ ይሄን ይሄንኛው ፈራርድ አላረኩላትም። አይ ተናገሪ፣ ኧረ ብላ ያለችውን እንትን አላልኩም። ማሚ እንዳትናገሪ እሺ ማሚ። አንቺና እሷ መጀመሪያ አንቺ ከላክሽ ጀምሮ ቮይስ ታሰሚናለሽ። መጀመሪያ አማራ ሳይንት ማን የላከው አንቺ ታውቂዋለሽ አይደለ ወይ ብለው የላከው አንቺ ነሽ ወይስ እሷ ነው? ኖ በፊት ቀን እንደምታውቀው እዛ ሻይ ቡና እንደሚባባሉ ስትል እኔ ልጅቱ በጣም ታሳዝናለች እንዴት ታውቂዋለሽ? ስላት አዎ በደንብ አውቀዋለሁ። በየአስር ኪሎ ሜትር ነው ስንት ብቻ ባላቅም እንደዛ እንደሚራራቁ እንደሚገናኙ ነው የዋራችኝ። እንደገና ደግሞ ሊቢያ ላይ ደግሞ ሴት ሴትዮ እርጅ ብለው ብርም ጠይቆ የነበረኝ ብላኛለች። ያንን እንግዲህ እኔ አላቅም። ከዛ በሌላ ቀን ደግሞ ይሄንን ብላ ስታወራኝ እንዴት ታውቂያለብን የተሳሳተ ፎቶ መውጣቱን እኮ አውቃለሁኝ እሱ አይደለም። ኦኬ አውቃለሁ ብላኛለች። ከዛ እንደገና ሪከርዱን ደግሞ ይሄንን ስትለኝ አጠፋችሁ። መጨረሻ ላይ እንዳትናገሪኝ እንትን አላረኩትም፣ አላሰብኩትም። ስለዚህ ማሚ፣ አንቺ ሆን ብለሽ ነው ያወራሻት እንጂ በተአምር እሷ ወይ ደሞ እንትን ለማለት ፈልጋ አይደለም ደወለችና ደውላ ይሁን ሪከርድ አድርጋ ስትጠይቀኝ፣ አይ እኔ አላገኘሁትም። እኔ ዝም ብዬ እነሱ እንዲታረቁ እንጂ ኔ እንደዚህ አላልኩም አላገኘሁትም ብያታለሁ። ይህንን ደግሞ አትክድም አትክድም። ይሄንን ብያታለሁ። አግኝተሻል አይደለም? ች ላይ አላገኘሁትም። ለሌላ ሰዎች እንዳታዋሩ ብለሻታል። አላልኳትም በፍጹም። ይሄ የለም ይሄ የጠፋው ሜሴጅ ምንድን ነው የተደረገው? የጠፋው ሜሴጅ አያገኘዋለሁ ለምንድን ነው ልጅቷን እንትን የሚሏት ይታረቃሉ። ነገ ስራ ያለው ነው ስዊዘርላንድ ላይ ስራው ፖሊስ እንትን የሚሰራው ምናምን ብዬ እንግዲህ እሱ የነገረኝን ነው የነገርኳት፣ የጻፍኩላት እና እሱም ዝም ብዬ አጠፋሁ። ምክንያቱም ጠረጠርኳትና ነው ያጠፋሁት። ጠረጠርኳት። ይህች ልጅ ወይተነገርና ነገር ታመጣብኝ ያደርግ የጠራው እ እሱም ያግኝቸዋል አላውቅም። ዛትናዛሬ መጀመሪያ ዛትናገር እንደምታውቀው እንደምታቀው የተናገረችው በፊት እንዴት ተጣሉ ነው ትንሿ፣ እናንተ በምታስታርቁ ጊዜ እንደምታውቀው አወራች። አሁን ባለፈው ደግሞ ይሄ ተተለያዩ በኋላ ደግሞ ታውቂዋለሁ ታውቂው የለም ወይ እንደ እማሜ ታውቂው የለም እንደ ብዬሽ ስጠይቃት አይ አላውቀውም አላውቀውም አለችና ቶሎ ሪከርድ ያደረገችውን አጠፋችው። እንጂ እኔ እንትን ብዬ አይደለም። ምክንያቱም አሁን ይሄ ሪከርድ እንዲወጣም አልተፈለገም ነበረ። ግን እንትን ነው አሁን ወስዲያት አለሁ ብላለችና ለምንድን ነው የምትወስዲያት ብለው ሲሉ ነው እንጂ ሪከርድ ነው ያወጣ ነው አላወጣ ነው ነበር። ታዲያ አንቺ የአማራ ሳይንት አሁን ለምሳሌ እሷ ከዚህ በፊት እንደዚህ ሆና ተጣሉ ምናሉ። ከዛ በኋላ መጨረሻ ላይ የመጨረሻ ፖይንት እኛ ይዘን መጣንና እሱ መጥፎ ሰው መሆኑን ምናምን ምናምን ነገር ነው ገለጸሳ። አይተሻል። ትንሿን አንቺ ገብተሽ አውርተሻታል? አዎ አዎ፣ ገብተሽ አውርተሻታል። አላውቃትም፣ አላውቃትም። እነሱ ናቸው የሚግባቡት፣ እኔ አላውቅም። ኦኬ፣ አንቺ ትንሿን አታውቂያትም? አላውቃትም። ማሚ እንደምታውቀው ለሌላ ሰው ተናግረሻል? አልተናገርኩም። ማሚ እንደምታውቀው ሌላ ሰው አብሮ በልቶ አብሮ እንደጠጣ ለሌላ ሰው ተናግረሻል? እኔ አልተናገርኩም። አይደለም፣ እኔ አማራ ሳይንስ ነው አይ እኔ ለጓደኛዬ ብቻ አውርቻለሁ። ከዛ ውጪ ለማንም አልተናገርሽም? አልተናገርኩም። ጥሩ። ስለዚህ አሁን ምንድን ነው መሰለሽ፣ እኔ አንቺ እሺ፣ እጠይቃት። ጠይቃት። የአማራ ሳይንት፣ እንዴት ነሽ? ስለመጣሽ ደስ ብሎናል። አይ ቲንክ ባለፈው ቻሌንጅ ምናምን ሙሉልኝ እያልሽ እንትን ነበርሽ አይደል? ላይቭ ላይ አካውንትሽን አንቺ ከሆንሽ ይስበይ አይ እኔ ገብቼ አላውቅም አካውንትሽ እንዲያድግ ቻለንጅ እንጂ አይ አይደለሽም። እሺ ለማንኛውም አንቺና ማሚ የምታዋወቁት መቼ ነው፣ እንዴት ነው? በተጨማሪ ደግሞ ማሚ አንቺ ስለምጠራጥራት ነው እያለችኝ ነው። አሁንም ደግማ ማለት ነው፣ ካሁን በፊት መረጃ ሊንክ ታረጊባት ነበር? ኧረ በጭራሽ እንእኔ ያሁንንም ለመስጠት ፈልጌ ሳይሆን ያሁንም ራሱ ለምንድን ነው የምትወስዲያት ይች ልጅ አሁንም ችግር ትገባለች እያሉ ሰዎች ናቸው እንጂ እኔ አይደለሁም። ማሳልፍ የሰጠው ነበር አሁንም ቢሆን አይምን መሰለሽ ለምን መሰለሽ አሁን እንደዚህ ምንጠይቅ ጠይቅሽ። አንቺንም ሌላ ነገር እንትንላው ሳይሆን ነገሩ መጥራት ስላለበት ነው ምክንያቱ። በዙሪያ ያላቸው ሰዎች በተለይ ማሚ በጣም ነበር የምትቀርባት በዚህ ልክ ትሄዳለች ብሎ ማንም አልገመተም ነበር። እንዲያውም ሁለቱ ሲጣሉ ታስታርቃለች ታግባባለች ያለውን ጎደሎ ትደፍናለች ብለን የምንጠብቃት በዚህ ልክ እንደዚህ መሆኑ በጣም አዝነናል። እና ያ ነገር እንዲጠራ ነው እንዲጣራ ነው የምንፈልገው። አይውል አሁን እኮ ያኔ ያህል እርቀት የሄድኩት እሷ እናሱ እንዲታረቁ እኮ ነው። ይሄ እኮ ነገር ገና አንዴ ልጨርስ አንዴ ልጨርስ። ስለዚህ አሁን እኛ ማጥራት ያለብን ነገር ማጥራት ለእንድና ጠራ ነው እንጂ ሁለታችሁ እንትን እንድትሉ አይደለም። ግን በትክክለኛ ነገሩ እንዲጠራ ነው የምንፈልገው። ስለዚህ አማራ ሳይንት ያለሽን ነገር ፕሊዝ ምንም እንትን ሳትይ እንድትነግሪኝ ነው የምንፈልገው። ቴንክ ዩ እኮ እሷና አማራ ያ ሰውየው በደንብ ይግባባሉ፣ ይደዋወላሉ። ማርከ ከትንሿ እሱ ጋር ትቀራረባለች። ስለዚህ እሱ እንደሚወስድ ትንሿን ይወስድያታል፣ ግን አያገባትም። ወስቲያታለሁ ግን አላገባትም ብሎኛል፣ እያለኝ ብዙ ታወራለች። ስለዚህ በጣም ይግባባሉ። እኔ ማቀብ ታረግ የለኝም ግን አውርታለኝ። ማን ነገረሽ እንደዚህ? እንግዲህ ወስቲያት አለው ግን አላገባትም የሚለው ማነው የነገረሽ? ማሚን። ማሚ ናት ያወራችኝ። ማሚ እንዴት እንደዚህ ልትይቻልሽ? አሁን አሁን በቅርብ ቀን እንግዲህ አንዴ ነው የደወለልኝ። በዚህ በስዊዘርላንድ ሱልክ በእሷ ስልክ ነበር የሚደውለው አቆመን እና ሲደውልልኝ፣ ብንጋባም ባንጋባም አሁን በሸንገን ቪዛ እወስዳታለሁኝ ብሎኛል። ለዚህ ነው ባለፈውም ትመጣለች። አሁን በቅርብ ቀን ዳውን የዚች ወንበር ላይ ተቀምጣ ታያታላችሁ። እንደሄድኩኝ ከኩባ ወደ ስዊዘርላንድ እንዲሄድኩኝ እወስዳታለሁ ብሎኛል። ለዚህ ነው የእሱንም ከበር ማድረግ የፈለኩት። እሱ ደህና ሰው ነው፣ የወስዳታል ብዬ ሁለቱን በቃ ተግባብተው እሷም ለጥፋለች እኮ፣ እሷም ለጥፋለች የዚያን ሰዓት እሷም ለጥፋለች፣ ከጎንህ ምናምን ምናም ብላ ለጥፋለች። ስለዚህ እንደሚወስዳት እርግጠኛ ነበርኩኝ። ኩባ ሄጃለሁኝ ያሁድ ለረፍት፣ ከኩባ ስመለስ እወስዳታለሁኝ ይሄንን ብሎኛል። ይሄንን ስላላይ ነው ለእሷም የነገርኳት

የሚለው ተናግራለች፣ ብሏል። ደሞ አሁን ደሞ ሌላ ሁለተኛ እንትን መጣም እንደማያገባት ደግሞ ታውቅ ነበር። አይ ባገባትም ባለገባትም ወስዳታለች ከጎኗ ነች ሲለኝ፣ እኛም ሁሉ አለን፣ ችግር የለም ሰው እንደሚሆነው ትሆናለች። ምክንያቱም እዚያ ጭቅጭቅ ስለበዛባት ብትመጣ ይሻላል፣ አይ ይሻላታል፣ አልኩት። አባ ሸንገም ቢዛ አመጣታለሁኝ ብሎኛል። ይሄንን ተናግሬያል። በቀደምም እንደዚሁ እያለ ትመጣለች፣ በቅርብ ቀን አሁን በቅርብ ቀን ነው ማመጣት ብሎኛል። እንደውም እንደሄድ ግን ኩባ እንደተመለስኩ አመጣለሁ አለ። አሁን ነው በኋላ ኩባ ለመሆኑም ስዊዘርላንድ በቀደም እንደገባ እንዲሁም የስዊዘርላንድ ቁጥር ለምን አትሰጠኝም ስለው በትንሿ አጎርጓሯ ሲደውልልኝ አይ የስራ ቁጥር ስለሆነ ለማንም አልሰጠም ነው ያለኝ። እሺ አማራ ሳይንት አሁን ማሚ እያለች አለችው። ለአንቺ ያወራችው ቀልዷን ነው። ልገምት እሺ ማሪ አንቺ ልገምትሽ ነው እንጂ ያወራችሁ ማሚ ከእሱ ጋር አልተገናኘችም። ኧረ እንደው እግዚአብሔር ምስክሬ ነው። ልጆችን ያሳደደች ማለት ነው። አትማይ እኛ ቅድም ነግሬሻለሁ፣ አናምንሽም። ግን አማራ ሳይንት አንቺ መገመት ትፈልጋለች እሷ። ምክንያቱም አንቺ ከዚህ በፊት በሌላ ሰዎች ቮይስ እያወጣሽ አይወጪሽ ትለጥፋለች። አስ ለምን ስለምን ይሄኛውን እንደውም እናንተ አቃጣሪ ምናምን ብላችሁ ያላችሁኝ እኛ አላየሁትም። ሁለት ቀኑ ሙሉ አልገባሁኝም ነበር እና አላየሁትም። ማታ ማታ ነው የምገባው። አላየሁትም። ማረኢው አረኢው። ከዛ በንትን በላከችልኝ በዋትሳፕ ላከችልኝ፣ እንደዚህ ነሳሪ አቃጣሪ ብሎሽ ምናምን ብላ ላከችልኝ። አሁን በደወለችና መጨረሻ ላይ አልሰማ ስላት የለንም ነበር ደወለችልኝ፣ ስደውልልኝ አየሁት። ያንን መጥቼ ተናገርኩ። አንቺ ጋር ቀጥታ ነው የመጣሁት የዚያን ቀን። ልክ ከቤቴ እንደገባሁ ነው ቀጥታ የመጣሁት። እና ያንን ስላደረገች እኔ ጠረጠርኳት። መጨረሻ ላይ ሬት ሴትዮ እንደዚህ ከዚያኛው እዚህ ታመጣች ከኔም ወስዳ እንዲህ ታደርጋለሽ ብዬሽ እንዳውም ደለትኩትና እኔ አላገኘሁትም አልኳት። ደወልኩኝና እኔ አላገኘሁትም ሰውዬ አልኳት። ይልኳት እየሻለሁ ይሄንን ነጭ ማት ያልሻት አላገኘሁትም ለሌላ ሰው እንዳትልኪብኝ ሙሸቴ ነው ሌላ ሰው ለብለስ አልሻት አዎ፣ አዎ ብያታለሁ። እንትኑም አለ መሰለኝ ወይሱም ሳይኖር አይቀርም ፈልገዋለሁ። እሺ እንደዛ እያለች ማለት ነው። ጊዜ አትደምጪው በፊት ቀን ስለአወራችሁ በፊት ቀን ስለምታወራ እኔን ትረሳዋለች ብላ ነው ያሰበችው። ገባሽ? ከዛ ደግማ ስትለኝ አሁን በቅርብ ቀን አሁን እንትን ያሉ ጊዜ እንደት ማሜ አንቺ እኮ አላቀውም አቀዋለሁ፣ ብለሻል። እንደት እንደዛ ይሆናል ስላት ከዛ ትልቅ ብኛለች እና ሪከርዱን አጠፋችሁት ልኩሽ እንጂ። እኔ የምለጥፈው ደሞ ሪከርድ ነው። ታውቂያለሽ አንቺ እስክሪን ሪከርድ ነው ይሰ ማሚ ዝም ብለሽ እውነት ነው ብትይ ይሻልሻል። ከዛ በፊት ራሱ ከዛ በፊት ብዙ የሚወራ ነገር አለ ስለ እነ ትንሿ ብዙ ነገር ታውቂያለሽ፣ ብዙ ነገር ታወሪያለሽ ስለነሱ። ከእሷ እሱ ይቀርብሻል አይደለ? ስለዚህ አሁን እንደዛ ብላ እኔ ወይስ አልለጥፍም። እኔ ስክሪነር ማደርገው ማንም የአንቺ አንለጥፍም ቦልኩኝ እኮ በሁለቱም ስልክ። አሁን በቅርብ ቀን ነው የፈታኝ፣ እንደውም ለምን ቦልከሽማ። አሁን ራሱ ኖ ኖ ኖ ቆይ፣ ጠብቂኝ አንድ ጊዜ። አሁን ባለፈው እወስዳታለሁ ብሎ ያለሽን ለእኔ እሸራርገሽልኛል አይደል? አዎ፣ እወስዳታለሁ ቃለ ሰማይ ለምድር እወስዳታለሁ ያለኝን ይወስዳታል። ይሄ ግርግር ቢበርግ ይሻላል። ቃለ ሰማይ ለምድር እወስዳታለሁ ብሎ እኛ አልብዬ አላኩልሽም፣ ልኬልሻለሁኝ እሷ ናት ያጠፋችሁ፣ ብሎ ስለዚህ፣ አሁን አሁን እዚህ አሁን ጠቡ ድረስ ድረስ እናንተ በደንብ ትግባባላችሁ ታወራላችሁ። ስለዚህ ይሄንን ለምንድን ነው እውነቱን እንትን የምትክጂው? አትክጂ። ይሄ ሀቅ ነው። እውነትን ተናግረሽ ፈቅሽን አውጥተሽ ብትሄጅ ይሻልሻል እኮ። አሁን ችግሩ ምን እንደሆነ ታውቂያለሽ? አማራ ሳይንት እሷ ሰውዬውን አላገኘችውም፣ በፍጹም አላገኘ ሰውዬውን። አንቺን ግን ትፈራሻለች፣ ትጠረጥርሻለች። ምክንያቱም አንቺ ለሌላ ሰው ቮይስ ታወጫለሽ ዛትሚስ ያ ማለት አንቺ አሁንም ለሌላ ሰው ቦይሱ ሱ ልከሱ ከይቅርታ ጋር አታምንሽም። ስለዚህ ስለማታምንሽ ያልኩት ውሸቴን ነው ውሸቴንም ነው ብዬ ነግሪያታለሁ ነው የምትልሽ። ስለዚህ አንቺ ለሌላ ሰው ቦይስ እያወጣሽ ትልኪያለሽ ማለት ነው። ሰው ያወራው ረሽ ሪ በሽ ያንንም የላኩት ለሊያ ነው ሊያምታቃለች። ምንም ችግር የለው እዚህም ቢወራ እንደወሬ እንደዚህ አለኝ። ማሚ ታውቃለች። በፊት ደግሞ ጠበኛ ነን የተጣላ ነው። ማርክስ ግባለ መላ ነው፣ ሌላ ታሪክ ነው። ያ ሌላ ታሪክ ነው። እኔ ማሚ ከይቅርታ ጋር አማራ ያው እንደዛ ከተባለ ብዙ ነገር ስለሚወጣ ማሚ ይሄን ሪከርድ አርጋለች አላረገችም። በደንብ አርጋ ከልቦ ነው ያደረገችው። ሲጀመር ይሄን ነገር በደንብ ታውቃለች። በደንብ ነው ልጁ ጋር የሚግባቡት። ሊቢያ ላይ ሚስቱ እንትን እንደሚል ሚስቱ መሆኗን ላታቅ ትችላለች እንጂ ብር ላይ ከልኝ እንዲያላት ሁሉን ነገር እስካሁን ድረስ ታውቃለች። አሁን ምናልባት እሱ ከእንትን ሲወጣ ከዛን ውጭ ተደዋውለው ላያውቁ ይችላሉ እንጂ ከሞር ከትንሿ ጋር ይቀራረባሉ። እያንዳንዱ ነገር ታውቃለች። ስለዚህ እሷ ያንን ነገር ተዋራ ነብር።